ምንድን ነው ደግሞ የተፈጠረው? ራቁትሽን ነው አቤል? ምን ምን አሰብ ከአቤል መቼም አብረን አድረን አይደለም አይደል? አብረን ንጠጠሽ ሩቅ ርቃ እንዳጨርሽው ቃብሽ ዝ አሁን ዝም ብለሽ ከመጀመሪያ ጀምሮ የተፈጠረውን ትነገኛለሽ። አልተሻለሽም እንዴ? ፊትሽ እኮ ትክክል አይደለም። አረ፣ ደህና ነኝ ማሚ፣ ትንሽ እኮ ራሴን አሞኝ ነው። ውይ እኔ ምነው ልጄ፣ እንደው እንቅልፍ አልተኛሽም ነበር? አዎ አልተኛውም። ግን ምነው የተፈጠረ ነገር አለ እንዴ? አዎ ማሚ፣ ትላንትና እኮ አቤል ምንድን ነው የእርግዝና መከላከያ ነው። ምን ላድርገው ምን ላድርገው፣ ይኸው ማለት ወይ ይ ች ነው ይሻላል። አቤል ነው ረ ምንም ወረቀቱ እዩ። በቃ ወረቀቱን እንተሆና እኔ እናንተ ያለን ነገር እኮ በቂ ነው። ሰርተን መኖር እንችላለን። የኔና አንቺ ግንኙነት የተመሰረተው በዚህ ወረቀት ነው። ወረቀቱን አጣኖ ማለት የኔና አንቺ ግንኙነት ያበቃለታል። አቤል ፍቅረኛው ስላናደደችው ከመጠን በላይ ሰክሮ ነበር ወደ ቤት የተመለሰው። ሆኖም ከርብቃ ጋር ተኝቶ ሳለ አስገድዶ ይደፍራታል። በእርግጥ እራሷን ለመከላከል ያላደረገችው ጥረት የለም። ታዲያ ከእንቅልፉና ከስካሩ ሲነቃም ርብቃን እያሰብኩት ሆኖ እንዳይሆን እያለም ርብቃ ላይ ይጮህባት ገብቷል። እሷ ራሷን ለመከላከል ጥረት እንዳደረገችና አቤል ግን ሊሰማት እንዳልቻለ እየገለጸችለት ነበረ። አቬልም ለምን ወደ ሕይወቴ መጣሽ በማለትም ርብቃን እያስለቅሳት ገብቷል። ታዲያ በስከ መጨረሻም እርግዝና እንዳይፈጠርበት ድንገተኛ የወሊድ መከላከያ መድኃኒትም አምጥቶ እንድትወት ሰጥቷታል። ሆኖም እሷ ግን ይህንን መድኃኒት ገና ልትወስደው ላትወስደው ከራሷ ጋራ ውዝግብ ውስጥ ናት። በሕይወቷ የተፈጠረባትን ክስተትም እዩል ወንድም መስሎ ስለቀረባትም አንድ ባንድ ያለውን በዝርዝር ነግረዋለች። በእርግጥ ርብቃ የዩኤል ማንነት መች ተገለጠላትና ና ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛያልኩኝ ርብቃ ክፍል 13 ተለቋል እስኪ አብረን እንመልከት እንግዲህ በባለፈው ክፍል አቤል በጣም ሰክሮ ማለትም ጓደኛው ስላበሳጨችው በዚህም ለመርሳት ሄል ራሱን በመጠጥ ደብቆ ነበር ወደ ቤት እየተንገዳገደ የገባው ርብቃም አቤል እስከሚገባ ድረስ ቁጭ ብላ እየጠበቀችው ነበረ እንዴት ጥለሽኝ ትተኛለሽ? እያለም እየተንገዳገደ ብቻ እንደምንም ደግፋ እንዲተኛም አድርገዋለች። ዛሬ ላይ ግን ከአጠገቡ ሲያገኛት አስገድዶ ሊደፍራት ችሏል። እባክህን እያለችም ለምነዋለች። ሆኖም ግን አቤል እንደምንም በጉልበት ታግሎ የፈለገውን ፈጽሞባታል። ከእንቅልፉ ሲነቃ ግን ርብቃ ለምንድ ነው ከአጠገቤ የተኛሹ ልብስም እኮ እላይሽ ላይ ያለበሽ ምንድን ነው የተፈጠረው በማለትም ርብቃን ጠይቋታል ርብቃም ተወኝ እያልኩ እኮ አስገድደ ነው የደፈርከኝ በማለትም ገለጸችለት ርብቃ አስገድዶ መድፈር ብቻ ሳይሆን የአቤል ጥፊዎችም ደርሶባታል በዚህ ምክንያት ራሴ ራሴ ማለት ጀምራለች አስታገሻ የሚሆን መድኃኒትም እንዲሰጣትም ጠየቀችው መድኃኒቱንም አንስቶ ሰጣት። ይህንን መድኃኒት ወስዳም እዛው መኝታ ክፍል ናት። እናት ግን እነ ርብቃ ምን አገኛቸው? እንዴት ትናንትና እንደተኙ ነው አይደለ? እስካሁን ለምን አልተነሱም? እያሉም ጥያቄያቸውን ያስከትላሉ። ይሁን የተቀጠረችው አዲሷ ሰራተኛ ወደ ክፍል በመግባትም ትጠራቸዋለች። ይህ ከመሆኑ በፊት ግን ከዩኤል ጋር ሲያወሩ ነበረ። እነዚህ ልጆች መኝታ ክፍል ምን ይሰራሉ? ትናንትና በጣም ሰክሮና ጠንብዞ ነበር የገባው ምናልባትም እንቅልፍ እየደቆሳቸው ይሆናል፣ በማለትም ለዩኤል እየነገረችው ነበረ። እንግዲህ እናትም ርብቃ እንድትጠራ ይደረጋል። ወደ ሳሎንም ትከሰታለች። እናት የልጅ ልጅ ለማየት ስለጓጓችም ርብቃዬ፣ አንቺን የመሰለች ልጅ ወልደሽ ብታሳይኝ እና ሳሎኑ ሕፃን ልጅ ድክ ድክ ቢልበትም በማለት ስሜታቸውን ይገልጻሉ። ምንም እንኳን ርብቃ ውስጧ ደስተኛ ቢሆንም ካቤል ግን ተቀባይነት ማጣቷ የእናትን ፍላጎት ለመፈጸም በጣም አስቸጋሪ ሆኖባታል። ታዲያ የልጅ ጥያቄ ሲነሳባትም ራሴን አሞኛል፣ ወደ መኝታ ክፍል ገብቼ ማረፍ ይኖርብኛል በማለት ነበር ትታቸው የሄደችው። በሌላ በኩል አሁን እዩኤል ከአቤል ፍቅረኛ ጋር በመገናኘት እንግዲህ እነዚህ ፍቅረኛሞች በእነ አቤል ህይወት ላይ ፈተና ሆነው ቀጥለዋል። ማለትም የቤታቸውን ካርታና ፕላን በመዝረፍ እሱ የፈለጉት የሀብት ማማ ላይ መድረስ ነው እቅዱ፣ በተለይ የዩኤል ማለት ነው። አቤል ግን ከህይወቱ በስተጀርባ ምን እየተከናወነበት እንደሆነ የሚያውቀው ነገር የለም። በእርግጥ ይቺ ሴት የሚወዳት ፍቅረኛው ነበረች። ይቺ ሴት በሌላ በኩል የዩኤልም ፍቅረኛ ናት። አሁን ተቀጣጥረው ሲገናኙም ከአቤል ጋራ ያሰበው እቅድ ተሳክቶ እንደሆነም ሊጠይቃት ፈልጓል። የአቤል ፍቅረኛም ከአቤል ጥፊዎችን እንደቀመሰች ትነግረዋለች። በምን ምክንያት አንቺ መቼውን የሚሳካልሽ በማለትም በጣም ተናዶና ተበሳሽቶ ነበረ ሲሰድባት የነበረው። የአቤል ፍቅረኛም ትናንትና ተገናኝን፣ ተንሳለ ሳለ ያንተ ቴክስት ሲገባ ወደውኑ ተመለከተው። ለዚህ ነው በጣም ተናዶ በጥፊ የመታኝ በማለትም ገለጸችለት። ታዲያ ከዚህ በኋላ ማድረግ ያለባቸው አማራጭ የራሳቸውን ስራ ፈልገው ህይወታቸውን መመስረት እንደሆነም ትገልጽለታለች። እዩል ግን በፍጹም ይህ ወረቀት እጃችን አልገባም ማለት እቅዴ ሁሉ ገደል ገባ ማለት ነው። እንደምንም ብዬ ወረቀቱ እጅ እንዲገባ አደርጋለሁ በማለትም የወደፊት እቅዱ እንግዲህ የነ ማሚል የቤት ካርታ መዝረፍ እንደሆነም እየገለጸ ነው። በዚህ ተበሳጭቶ ና ተናዶ ለጓደኛው ስልክ በመደወልም ትናንትና ከአቤል ጋር ተገናኝታ የላኩትን ቴክስት አይቶ በጥፊ መጥቷታል። እናም እስካሁን ምንም አዲስ የተሳካ ነገር የለም በማለትም ይገልጽለታል። ሆኖም ግን ወደፊት እቅዱ ከዛ ቤት በደንብ በሰራተኛዋ አማካኝነት ማሰስ እንዳለባቸውም እየገለጸ ነው። በእርግጥ ሰራተኛዋም እስካሁን ድረስ ምንም አዲስ ነገር ከቤት እንዳላገኘችም ገልጻለታለች። አቤል እናትም ለርብቃ ልጅ እንድትወልጅልኝ ይፈልጋለሁ ካሉ በኋላ አሁንም ይህን ጥያቄ ለአቤል ይደግሙታል። አቤል በጣም ተናደደ። እማዬ፣ የምነው ለልጅ ቸኮልሽ? ቀስ በይ፣ ተረጋጊ እያለም ያስጠነቅቃት ገብቷል። ምን ነው ልጄ? ቤታችን ሙሉ ነው። አሁን የጎደለን ልጅ ማየት ብቻ ነው። በማለትም ልጅ ልጅ ማየት በጣም ከፍተኛ የሆነ ጉጉት እንዳደረባቸውም ገልጸዋል። አቤል ግን የማሚውን ውሳኔ አላከበረላትም። ሆኖም እንደውም እንዳታረግዝበት ርብቃን ድንገተኛ መድኃኒት በመስጠትም ይህንን መድኃኒት እንድትወስድ በማለትም አስጠንቅቋታል። ርብቃ ስቅስቅ ብላ አለቀሰች። መድኃኒቱንም እያየች እንኳን ልትወስደው ይቅርና እንባ ነበረ ሲቀድማት የነበረው። ሆኖም ወዲያውኑ ለጓደኛዋ በመደወል የሚጨነቃትን ታማክራ ገብታለች። ቶሎ ሆኑ ድረሽልኝ፣ በጣም ራሴን አሞኛል፣ ከአቅም በላይ ሆኖብኛል። በአቤል ምንም ተቀባይነትን አላገኘውም። እኔ ግን ለመፈቀር ምን ያንሰኛል እያለችም የሚያሳዝን ሁኔታ ውስጧ ተረብሾ ስትነግራት ነበር። ርችም በጣም ተናዳ፣ ምንድን ነው እንኳን ለአቤል ይቅርና ያለሽበት ውጪ፣ እስካሁን መስዋዕትነት ከፈልሽለት አቤል ግን ይህንን ሊረዳው አልፈለገም። በቃ ውጪ በማለት ሪቺ ርብቃ እየነገረቻት ነበረ። ታዲያ ወዲያውኑ ወደ ቤት እንድትመጣላትም ታደርጋታለች። ሪችም ከእንግዲህ በኋላ አቤልን ዋጋውን ሰጠዋለሁ በማለት ልክ ልኩ ልትነግረው ቆርጣ ተነስታ ነበረ። ርብቃም እባክሽን ስሞትልሽ ምንም ነገር እንዳትይ በማለትም ተንበርክካ ጠየቀቻት። ይች ከተረጋጋች በኋላ ግን ከአቤል ጋር የተፈጠረውን አንድ ባንድ ነገረቻት። ማለትም አቤል ሰክሮ አስገድዶ እንደደፈራትና ከዛ በኋላ መድኃኒት እንድትወስድ እንደጠይቃትም ትገልጽላታለች። ግዳውስ አብራችሁ ማደር ከጀመራችሁ በቃ ከዚህ በኋላ ትቀራረባላችሁ ማለት ነው እያለችም ገለጸችላት። ርብቃም የአቤል ጸባይ በጣም ተለዋዋጭ ነው። አሁን ወደደኝ ስል አሁን ያሰቃየኛል አሁን አዘነልኝ ስል ደግሞ በሌላኛው ገጹ ጨካኝ ሆኖ እመለከተው አለሁ እያለችም፣ በጣም ቅጥ ያጣ ያቤል ጸባይ ከምንም በላይ እንዳማረራትም እየገለጸች ነው። ያቤል አሁንም ርብቃ እንዳታረግዝበት የሰጠውሽን መድኃኒት ወሰድሽ ወይ በማለትም ጠይቋታል። ርብቃ እንባ ቀድሟታል። በሌላ በኩል አሁን እዩኤል ከርብቃ ማጣራት የሚፈልገውን ነገር ሲጠይቃት ነበረ። ምኮ የባልሽ ወንድም ነኝ፣ እናም የተፈጠረውን እስኪ ንገርኝ በማለትም ጠይቋታል። ርብቃም የእውነት ዩኤል ወንድም መስሎ ስለቀረባትም አንድ ባንድ የልቧን ሚስጥር አውርተዋለች። ምክንያቱም የዩኤል አስመሳይነት መቼ የተገለጠላትና እስከ መጨረሻም አስገድዶ ከደፍራት በኋላ ደግሞ ራሷን ከእርግዝና እንድትከላከል መድሃኒት እንደሰጣትም ገልጻለታለች። እናስ መድሃኒቱን ወሰድሽው በማለት ጠይቋታል። እሷም መድኃኒቱን ልትወስድ አስተካክላ ስታበቃ እንባ እንደተናንቃትም እያስታወሰች ወደ ኋላ ስታስብ ነበር። ርብቃ ይህንን የእርግዝና መከላከያ መድኃኒት እውነት ትወስደዋለች ወይስ የማሚን ፍላጎት ትፈጽምላታለች? እንግዲህ እዩ ለበቀል ርብቃን ገላዋን ከተጠቀመባት በኋላ አሁንም ሴቶች ሁሉ አስመሳይ ናቸው በማለት በጣም እየሸሻትና እየራቃት ይገኛል በተለይ ደግሞ ሰራተኝነቷን እንደ ደካማ ጎን በመጠቀምም በጣም እያንቋሸሻትና እያወረዳት ይገኛል። ርብቃ በኩል ደግሞ አስገድዶ ከደፈራት በኋላ ይበልጥ ፍቅሩ እንደ ጨመረባትም ትገልጻለች። ማሚ በሁለታቸው መካከል የሆነ ነገር እንደ ተፈጠረ የገለጸችላቸው ቢሆንም ምንም ነገር እንዳትናገሪ በማለት ርብቃን አስጠንቅቋት ስለነበር ይህንን ሁሉ ምሥጢራዊ አድርጋ ይዘዋለች። ታዲያ ርብቃ በውስጧ እየተመሰለሰለችና ብዙ ነገሮች አምቃ ይዛ በስተ መጨረሻም የምታሸንፈው በንባዋ ይመስላታል። ለማንኛውም ርብቃ ክፍል 13 የዛሬውን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜውን ላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።